ሰላም ጤና ይስጥልኝ። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለት ሮብ ያዘጋጀናቸው አዳዲስና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ ባክብሮት ጋብዛለው የህወሓትና የሻዕቢያ ጽምዶ በታታያዳ በወረዳ ሰንበል ቀበሌ ቀጥሏል ተባለ። ግንቦት 3 2017 ዓ.ም የቀጠለው የህወሓትና የሻብያ ጽምዶ በታህታይ ያዲያ በወረዳ ሰንበል ቀበሌ እንደቀጠለም ተገልጿል። ይህ ግንኙነት በየሰሜን ምዕራብ ዞን የፍትህ ኃላፊ አቶ በርሃ ወላይና የታታ ያዲያ በወረዳ ፍትህ ኃላፊ አቶ ደስነት በርሃ ገብረ እግዚአብሔር መሪነት ሁለት የእስልምና ሃይማኖት አባቶችና አንድ ቄስ የሚገኙባቸው ከሸራሮ ከተማ ደግሞ ሶስት ሴቶችና ስድስት የሀገር ሽማግሌዎች የሚገኙባቸው በድምሩ 21 ሰዎች በመያዝ እንዲሁም ሀምሳ ኪሎ ቡና ሁለት ኩንታል ሰሊጥ እና ሌሎች ገጸ በረከቶችን በመያዝ ወደ ኤርትራ እንደገቡ የመረጃው ምንጭ ገልጿል። ይህ ግንኙነት የትግራይንና የኤርትራን ህዝቦች ለመጥቀም ሳይሆን ሻእቢያንና ህወሓትን በስልጣን ላይ ለማቆየት እየተደረገ ያለ ሴራ መሆኑንም ተገልጿል። በተያያዘ ዜና በሱዳን ሰላም አስከባሪ የነበሩ ከ260 በላይ የቀድሞ የኢትዮጵያ መከላከያ ሰራዊት የነበሩ የትግራይ ተወላጅ መኮንኖች ወደ ጀነራል ኃይለ ስላሴ ወድን ቤት የሚመራው የኤርትራና የህወሓት የጽምዶ ግንኙነት ፈጥሮ ለጦርነት እየተዘጋጀ የሚገኘው ቡድን አስገብተው ኃላፊነት እንደሰጧቸውም ተገልጿል። ነገ ግንቦት 7 2017 ዓመተ ምህረት ታላቅ ሰላማዊ ሰልፍ በማይጨው ከተማ እንደሚካሄድ የማይጨው ከተማ አስተዳደር አስታወቀ። ነገ ግንቦት 07/2017 ዓ.ም ታላቅ ህዝባዊ ሰላማዊ ሰልፍ በማይጨው ከተማ እንደሚካሄድ የማይጨው ከተማ ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሚካሄደው ሰላማዊ ሰልፍም የሚኖሩት ድምጾች የሚከተሉትን እንደሚሆኑ የከተማው ኮሚኒኬሽን ቢሮ አስታውቋል። አንደኛ፣ የደብረጼንን የህዝባችንን ሰላም የሚያደፈርስ መግለጫ አጥብቀን እንቃወማለን። ሁለተኛ፣ በራያ ህዝብ ላይ የጦርነት የሚያውጅን የደብረጼን መግለጫ አጥብቀን እንቃወማለን። ሶስተኛ፣ ከዚህ በኋላ በራያ ላይ ጦርነት የለም። አራተኛ ምድራችን፣ ህይወታችን፣ ሰላማችን ለራያ ዞን። አምስተኛ የራያ ዞን የርህራሄ እንጂ የግጭት ዞን መሆን የለበትም። ስድስተኛ የራያ ህዝብ ድምጽ መሰማት አለበት። የውስጣችን ጉዳይ ባለቤቶች እኛው ራሳችን ነን። ሰባተኛ ደብረጼንና የአንተን መዋቅር የጠራ ነው። የጦርነትና የኋላቀርነት ቀርነት ኃይል ስለሌለ እቤታችሁ ቆዩ፣ አትምጡብን። ስምንት አንድ ትግራይ አንድ እጣ ፈንታ። ዘጠነኛ የሻዕቢያን ተልእኮ ለመቀበል ትክሻ የለንም። አስር የራያ ህዝብ ጣፈንታና ምርጫ የሚወሰነው በራያ ህዝብ ብቻ ነው። 11 በራያ ዞን በሚፈጠር ጫና ምንም መፍትሄ አይመጣም። 1 12 በታጋዮች በሰማዕታት ቤተሰቦች ስም የሚደረገው ንግድ ይቁም ይቆም። 13 በተላላኪ አንመራም። 14 ምርጫችን ሰላም ነው። 15 ባህላችን እንንኮራበታለን እንጂ በባህላችን አንሸማቀቅም። 16 የአካባቢያችንን አስተዳደር የሚተነክፍ የተበጣጠሰ ቡድን አንታገሰውም። 17 ወጣቱ ተዘጋጅ፣ የሚሉ ድምጾች ይሰማሉ ሲል የማይጨው ከተማ ኮሚኒኬሽን ቢሮ አስታውቋል። በግዢ ወደ ኖርዌይ ሀገር ተወስዶ የነበረ ጎራዴ ወደ ኢትዮጵያ ይመለሳል ተባለ። በተለያዩ አጋጣሚዎች በዝርፊያና በግዢ ወደ ተለያዩ ሀገራት የተወሰዱ ቅርሶችን የማስመለስ ስራ እየተሰራ መሆኑ ተገልጿል። በአጼ ምኒልክ ጊዜ የነበረና በሰባዎቹ በአንድ የኖርዌይ ፕሮፌሰር በግዢ ወደ ኖርዌይ ሀገር የተወሰደ ጎራዴን ለመመለስ ፈቃደኛ በመሆናቸው ወደ ኢትዮጵያ እንደሚገባ የኢትዮጵያ ቅርስ ባላደራ ማህበር የቦርድ ምክትል ሰብሳቢና የቅርስ አስመላሽ ብሔራዊ ኮሚቴ አባል አቶ አሉላ ፖንክረስት ለብስራት ሬድዮ ተናግረዋል። ከዚህ ቀደምም ከእንግሊዝ ሀገር ከመቅደላ የተዘረፉ የተለያዩ ቅርሶችና አንድ ጋሻ ከአሜሪካን ሀገር የተመለሰ ሲሆን እንደዚሁም የተለያዩ መስቀሎች ብራናዎችና ዋንጫዎችን መመለሳቸው ተነግሯል። ከጣሊያን ሀገር የተመለሰችውና አሁን በአድዋ ሙዚየም ውስጥ የምትገኘው ፀሐይ የተባለችውም አውሮፕላንም ከተመለሱ ቅርሶች ተጠቃሽ ናት። ከውጭ ሀገራት የተሰረቁ ቅርሶችን በመመለስ ረገድ በፍቃደኝነት በኩል ውስንነቶችን መኖራቸው የገለጹት አቶ አሉላ ጨረታዎችን ለማስቆምና ቅርሶችን የሚመለሱበት ሁኔታ ለመፍጠር በርካታ ጥረቶች እየተደረጉ ነው ብለዋል። በዚህም የተነሳ በስዊዘርላንድ የተካሄደ ጨረታ እንዲቆም በቅርስ ባለስልጣን በኩል ሙከራዎች ተደርገው የቆመበት ሁኔታ መኖሩን ገልጸዋል። መረጃው ዳግ ጆርናል አጋርቶታል። እስረኛው ዱተርቴ የከንቲባነት ምርጫውን ከእስር ቤት ሆኖ ማሸነፋቸው ተነገረ። በሁለት የፖለቲካ ስርወ መንግስታት መካከል የተነሳው የተፋፋመ ፍጥጫ የተሸከመው የፊሊፒንስ የአጋማሽ ዘመን ምርጫ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር በሴኔት ላይ ያላቸው የበላይነት ሊቀይር የሚችል ያልተጠበቀውን ውጤት ተመዝግበዋል። በመጨረሻው የ80 በመቶ የድምጽ ቆጠራ መሰረት የማርኮስ አጋሮች ከተጠበቀው በታች ጥቂት የሴኔት መቀመጫዎችን የያዙ መሆናቸውን አሳይቷል። ይህ በእንዲህ እንዳለ ተቀናቃኛቸው የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጎ ዱተርቴ በሺዎች የሚቆጠሩ ሰዎችን ለገደሉበት የአደንዛዥ ጦርነት በሄግ በእስር ላይ ቢገኙም ከንቲባ ሆነው ተመርጠዋል። ሰኞ የተካሄደው የአጋማሽ ዘመን ምርጫ ለ18,000 መቀመጫዎች ከአካባቢው ባለስልጣናት እስከ ገዢዎች እና ሴናተሮች ተወዳድረዋል። 12 መቀመጫዎችን ለምርጫ የቀረቡበት የሴኔት ውድድር የሳራ ዱተርቴ የፍርድ ሂደት ላይ ተጽዕኖ ያሳድራልና የበረከቶችን ቀልብ የሳበ ዩናይትድ ኪንግደም እና አውሮፓ ዩክሬንን መደገፋቸው ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ዛተች። የእንግሊዝ ጠቅላይ ሚኒስተር ሰርኬር ስታርመር ከፈረንሳይ ከጀርመንና ከፖላንድ መሪዎች ጋር ጦርነቱ እንዲያበቃ ቅዳሜ ዕለት ከፕሬዚዳንት ዘለንስኪ ጋር በዩክሬን ተገናኝተዋል። በዩክሬን የተኩስ አቁም ስምምነት ለማድረግ የህብረቱ መሪዎች ውይይት አድርገዋል ብለዋል። ጠቅላይ ሚኒስትሩ ሩሲያ የ ሰላሳ ቀን ቅድመ ሁኔታ የለሽ እርቅን እንድትቀበል ጫናው እየጨመረ በመምጣቱ ነው። ኬርስታር መሪ የአውሮፓ አጋሮች ከአሜሪካ ጋር ሆኖ ፑቲንን ለሰላም ፈቃደኛ እንዲሆኑ እየጠየቁ ነው። ነገር ግን ፑቲን ለሰላም ዝግጁ ካልሆኑ ማዕቀቡን የበለጠ ለማሳደግ ቃል ገብቷል። የፑቲን አፈቅላጤ ቭላዲሚር ሶሎቪዬቭ በሩሲያ ቴሌቪዥን ጣቢያ ቀረው ሩሲያ ሁላችሁም ታጠፋለች ሲሉ ዝተዋል። ሶሎቪዬቭ እንዳሉት ምዕራባውያን ሀገራት በዚህ ጦርነት ውስጥ ከተሳተፉ ከተሞቻችሁን እናወድማለን፣ ሁላችሁንም እናጠፋለን፣ ልክ እንደ ደንቦስ ከተሞች የእናንተ ከተሞች የሚቃጠላሉ ሲሉ አስጠንቅቋል። ሶሎቬቭ በመቀጠል ሰው የተፈጠረው ለጦርነት ነው፣ ነገር ግን አንድ ሩሲያው የተፈጠረው ለድል ነው ሲሉ በልበ ሙሉነት ተናግረዋል። ይህ በእያንዳንዱ የውጭ ዜጋ አእምሮ ውስጥ እንዲገባ ፈልጋለሁ። እኛ ምን ጊዜ እናሸንፋለን ብለዋል። የሶሎቬቭ የስራ ባልደረባ የሆነችው ማርጋሪታ ሲሞንያን የምዕራባውያን ሀገራት ፋሺስቶች ስትል ጠርታቸዋለች። ሩሲያም እነዚህ ምዕራባውያን ሀገራትን መቶ በመቶ ትፈጫቸዋለች ብላለች። አለማችን ድሃው ፕሬዝዳንት ከዚህ ዓለም በሞት ተለዩ። ፔፔ በመባል የሚታወቁት የቀድሞ የኦራጋይ ፕሬዝዳንት ሆሴ ሙጃካ በ89 አመታቸው ከዚህ ዓለም በሞት ተለይቷል። እንደ አውሮፓን አቆጣጠር ከ2010 እስከ 2015 ኦራጋይን ያስተዳደሩት የቀድሞ ሽምቅ ተዋጊ የዓለማችን ድሃው ፕሬዝዳንት ተብለው የሚታወቁት በመጠነኛ እና ናራቸው የተነሳ ነበር። የወቅቱ የኡራጋይ ፕሬዝዳንት ያማንዳ ኦርሲ የፔፔን ህልፈት በተመለከተ በኤክስ ላይ ባጋሩት መልእክት ስለሰጠህን ነገር ሁሉና ለህዝብ ስለነበረህ ጥልቅ ፍቅር እናመሰግናለን ብለዋል። ፖለቲከኛው የሞትበት ምክንያት በውል ባይታወቅም በካንሰር ሲሰቃዩ ቆይተዋል። በፕሬዚዳንቱ ለመኖር የመረጡበት ቀላል መንገድ ምክንያት፣ እንዲሁም ኡራጋይ የማሪዋናን እጽ ለመዝናኛን ህጋዊ በማድረግ የመጀመሪያው ሀገር እንድትሆን ያሳለፉት ፕሬዝዳንቱ በላቲን አሜሪካ እና በመላው አለም ታዋቂ የፖለቲካ ሰው ሆነው ዘልቀዋል። ሰዎች የአለማችን ድሃው ፕሬዝዳንት ብለው ይጠሩኛል። እኔ ግን ድሃ እንደሆንኩ አይሰማኝም። ድሃዎች የተቀናጣ ህይወት ለመኖር የሚያግበሰብሱ ናቸው ሲሉ ተደምጧል። ፕሬዝዳንት ከመሆናቸው በፊት ይኖሩበት ከነበረ የገጠር መኖሪያ ቤታቸው ከስልጣን ሲወርዱ መኖር የጀመሩ ሲሆን መኪናቸውም የ1987 ስሪት የሆነውን ቮልስቫገን እና በስማቸው ተመዝግቦ የሚገኝ 60 ዓመታት ያገለገለ ሳይክል አላቸው። ዘጠና በመቶ ደመዟቸው ለበጎ አድራጎት እንዲውል ማድረጋቸውም ይታወሳል። ባለፈው ዓመት በነበራቸው ቃለ መጠይቅ ሞት የማይቀር ነው፣ ምናልባት የሕይወት ጨው ሊሆን ይችላል ሲሉ ተደምጧል። በሙስናም ሆነ በዲሞክራሲ ጥሰት ክስ ካልቀረበባቸው ጥቂት መሪዎች መካከል ቀዳሚው ናቸው። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።